ማለት እኔ እስከዛሬ ያለው ሰሞን ነው። ሁሉም ሰው ጋር እያነካከው አይደለም። ምን ኦፖርቹኒቲ የሚሆን ነገር የለም። አሁን አንተ ምንም አታመጣም፣ ምንም አታመጣም። አልሬዲ አንድ ነገር ነገረችኝ ከሆነ ደግሞ ለአንተ ምንም አይነት ስሜት የላትም አልፈለገችም እኮ ስለዚህ የሚደረግ የሷ ስሜት እኮ ነው። ወንድ ልጅ ነህ በቃ፣ ካልተፈለግ ለምን የሰውን ህይወት እንትን ትላለህ? በቃ እሱ አዲስ ህይወት መኖር ትፈልጋለች። አማርኛ ነው። ሰላም ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም በጣም ደህና ነን። ዛሬ እንግዲህ ከአዲስ እንግዳ ነው የመጣሁት። ያው እኔ ከምነግራችሁ እሱ ራሱን ቢያስተዋውቅስ። ሰላም ነው። በጣም ደስ ብሎኛል ይህንን እንቁ የሆነ ቤተሰብ መታወቂ እና ደግሞ ደስ የሚሉ ካፕሎች ናቸው እና ላይክ በጣም አሜዚንግ ኤክስፒሪየንስ አሳልፈናል። ላይክ ሞር ላይክ እንደ በቃ እንደ ቤተሰብ ነው የምናሳልፈው ነገር ምናምንና ባለው ነገር አም ሃፒ ቢኒያም እባላለሁ። የምኖረው እዚሁ ዱባይ ነው። አመሰግናለሁ። ያው እንግዲህ እንደነገራችሁ ቢኒያም ይባላል። ያው ቀድሞ ነው እያወቃችሁት እናንተ በዩቱብ ቪዲዮ አልመጣም እንጂ አስቀድማችሁ እናንተ በፎቶም በምንም በምንም በምንም ቀድማችሁ አውቃችሁታል፣ እና ብዙ እየፖሰስታችሁት ነበር፣ ወዳችሁታል። እንግዲህ የሰው መውደድ እንደዚህ ይስጠን ነው የሚባለው። እና ዛሬ የመጣሁት ከቢኒ ጋር ነው፣ እንግዲህ እንደወደዳችሁት ተስፋ አደርጋለሁ። እና ዛሬ ባንድ ልዩ ሀሳብ ነው የመጣነው፣ ተንኮል አስበን ይመጣል። ቆንጆ ተንኮል ነው፣ ቆንጆ ተንኮል እና ያው እንግዲህ ብሩኬ እግዜር ይሆነው። ከዚህ በኋላ እንግዲህ እኔ ካንተ ጋር ነኝ። ያው ለማየት ያብቃን። እንግዲህ የሚሆነው ነገር እናያለን። ያው እኔ እና እሱ ጨርሰን ምናምን የመጣ ነው ውጪ ላይ ምናምን አውርተንበት ያው ከካሜራ ጀርባ አውርተንበት ምናምን ነው የመጣ ነው። እና ያው ቢኒ አንድ ሀሳብ አቅርቦልኛል። ያው ከካሜራ ጀርባ ቢኒ አወራኝን እስኪ ላቃጥር ትንሽ ምን መሰላችሁ? ያወራኝ ለምን እዚህ አብረሽኝ አትኖሪም? እኔ ብቻዬን ነው የምኖረው እዚህ እና አብረሽኝ እንድትኖሪ እፈልጋለሁ አለኝ። ከዛ እኔ ደግሞ ላስብበት አልኩት። ከዛ አሰብኩበትና ዛሬ ከእናንተ ጋር መጣውኝ። ምን ትመክሩኛላችሁ? ጥሩ ሀሳብ ነው ብዬሽ፣ አዎ በደንብ አብረን ብንኖር በደንብ ብዙ ነገር እንመስራት እንችላለን አለ እንግዲህ እንደዚህ አይነት ሀሳብ ነው የሆነ እየሰማሁ ነው። ለብሩክ እናቀርብለታለን። ለኔ እና ሀሳብ እንግዲህ ሪአክሽኑ እናያለን፣ ብሩክ ምን እንደሚል እስኪ የምናየው ይሆናል። እኔ እኮ በጣም ነው ደስ የሚለኝ፣ ምክንያቱም ከዛ የተሻለ እዚህ ዱባይ ላይ ብኖር፣ ያው ወድጆ አለው አገሩ ነው ቤተሰቦቹ ነው ማይተቻቸዋል። እንዴት አቀባበራቸው በጣም አቀባበራቸው። እዚህ ሁላ ኑሪ እያሉኝ ነበር። አንዳንዶቹን አይተሃል በነገራችን ላይ ያው ሹፌራችንም ስለሆነ አንዳንድ ሰዎች ሲያገኙ ምናምን እያየ ነበር፣ እና ለምን እዚያት ኖሪ ምናምን ብለው እያስጨነቁኝ ስለነበረ እሱ ደግሞ ጥያቄውን ሲያቀርብልኝ እሺ አልኩት። ብላችሁ ምን ይሰማችኋል? አዎ እንግዲህ እስኪ እናያለን፣ ሁሉንም ነገር አብረን እናያለን። እየመጣ ነው። ደርሶ አላክሽ፣ ደርሶ አላክሽ ባይዘው፣ ይሄን እየሰደቡ ነው። በጣም ነው የሚናደዱት። ባይዘው እኔ እና ብሩክ ምናምን እንድንለያይ አይፈልጉም። ገና ያው ምንም አይደረግም። ውሳኔው ተፈጽሟል፣ ተፈጽሟል እንግዲህ ለመሄድ ያብቃን። እየመጣ ነው ብሩኬ፣ ብሩኬ ሲመጣ ደግሞ ወደም እንትን እንላለን። አዎ እንግዲህ ብሩኬ ምን እንደሚለኝ አላቅም። ይጨርሰኛል። ሰሞኑን እሱ አይታችኋል ቤተሰብ። እኔ ማለት መነካካት አልፈልግም ማለት፣ እኔ ፕራንክ ማረግ አልፈልግም፣ ትቻለሁኝ። እሱ ግን በጣም በቃ ምንድነው ካልነካሽኝ እያለኝ ነበረ። በቃ በብዛት እየተተናኮለኝ ምናምን ነበርና እንግዲህ እኔ ሳልፈልግ ነው እንደዚህ አይነት ነገር ውስጥ የገባሁት። እኔ ግን ልተናኮልም አይደለም ፕራንክም ላደርግም አይደለም። ከቢኒጋ እዚህ ዱባይ ላይ ልኖር ነው። አዎ ብዙ አይነት ኮንታክቶችን እንሰራለን። አዎ አብረን በቃ ኮላባርግ ምናም ብዙ ነገሮችን እንሰራለን። ይያል ግን ይመታኝ ምናም ይመስልሻል? አዎ ምን ምን ምን ምን ቻላው እንግዲህ እኔ እሱ እሱን አላቅም ባይዘይ። ብሩኬ ሲናደድ ማየት እኔ ራሱ ይደብረኛል። አዎ ሲናደድ እናያለን። በጣም አስፈሪ የሆነ ፍራንክ ነው አይደ ወንድ ነው ፍራንክ ነው። አይ አይደለም ይናደዳል ግን ደግሞ እንደዚህ ድብድብ ምናምን እኔ አላቅም። በእርግጥ ሲናደድ ማይታችን አይቀርም። እናያለን አሁን ከደቂቃ በኋላ እንግዲህ አትፍራ፣ እሺ፣ ችግር የለውም፣ ኖርማል። በእኔ ጣለው፣ እኔ አረጋጋዋለሁ። አውቄ ነው፣ እየቀለድኩ ነው ምናምን ነገር ስለው ይረጋጋል። ግን ምን እንደሚለኝ እስኪ ሞየ ተፈልጋለሁ ምክንያቱም ያው ብዙ ሰዎች ፎቶም ላይ ምናምን ምናምን የሆነ ነገር ላይ አይተው ማ የሆነ ነገር እየጻፉ ስለነበር በዛው እስኪ ምን አይነት ሪአክሽን ላይክ ነው ነው የሚኖረው ይመስልሻል? አላውቅም እንጃ። በጣም ይናደዳል። እናያለን እንግዲህ የሚሆነው ነገር። ሆፕፉሊ አይናደድም ፍራንክ እንደሆነ ይገባዋል ብለን አናስብ። ምክንያቱም እኛ ያስደምም ነው አምናገሩ እንዴት እንዴት ብለን ነው እናገር ያሰብነው ያው ሲሪየስ አርገ ኮስተር ብለ አው ማለት እኔ አው እኔ ካወቅኩ ጊዜ ጀምሮ በጣም ደስተኛ ነኝ ስላወቅኩኝ በጣም ደስ ብሎኛል ምናምን ምንም ከናንተ ጋር ያሳለፍኩት ጊዜ አሪፍ ነበረ። ያው አሁን መሄጃችሁ ቀን ስለደረሰ ሀይሚ ከኔ ጋር እንድትሆኑ እፈልጋለሁ ነው እንድትለው የምፈልገው ማለት ነው። አንዳንድ አንድ ነገሮችን እኔ አስጨርስላታለሁ። ለምን አስጨርስላታለሁ ምናምን ብቻ እንደዛ ትችላለ ማለትም እና በገንዘብም በምንም በምንም አስጨርስላታለሁ። እዚሁ ትኖራለች ከኔ ጋር ትኖራለች በለውና እስኪ ምን እንደሚለኝ አያለሁ። እና በቃ ወላጅ ነው። እኔ ወድጃታለሁ ምናምን ነው የምትለው። ወድጃታለሁ እኔ እዚህ እንድትኖር እፈልጋለሁ እና ከዛ ሚለውን እስኪ የምናየው ይሆናል። እንግዲህ ከመታህም እኔ የለውበትም፣ ትቼ እሮጣለሁ። ውድ ቤተሰቦች እንግዲህ እንዳያችሁት ቢኒ ማለት እሱ ነው እና በሀሳቤ ተስማምቶ ምናምን ባይዘው የኔ ብቻ ሀሳብ አይደለም፣ የራሱም ተንኮል አለበት። እንደዚህ እንደዚህ ብለን ብሩኬን ፕራንክ ብናደርገውስ ምናምን ብሎ ሰው ፈልጎ ምናምን አምጥቶ እሱ ነበር ሌላ ጊዜ የሚቀርጸን የሚቀርጸን ሰው አምጥቶ ምናምን። እንግዲህ ያው እሱ በጣም ብዙ ሰዎችን ያውቃል የዚሁ ሀገር ነዋሪ ስለሆነ ማለት ነው። እንግዲህ የኔ ሀሳብ ምንም የለበትም። የኔ ሀሳብ እሺ ብሎ ደስ ይለኛል ብሎ መተባበር ብቻ ነው። ሌላውን ነገር ግን ያደረገው እሱ ነው እና 50 50 ነው። አይ ለእኔ ላይ ማጫናታል። እሺ 50 50 ነው መካፈል። ለማምለጥ እየሞከረ ነው። ብቻ ግን ውድ ቤተሰቦች ሰዎች እስኪ ብሩኬ እስኪ መጣ ድረስ እንጠብቀው። ከመጣ በኋላ ደግሞ እንዳልናችሁ ይሄንን ሀሳብ እናቀርብለታለን ለብሩኬ። ምን እንደሚል ምን አይነት ሪያክሽን እንደሚያሳይ የምናይ ይሆናል። አብራችሁ ውድ ቤተሰቦች ሁላቸውን ልጆቹ ጋር አይ፣ እንጠብቃቸው እንጠብቃቸው። እኮ መን እየጠበቅናቸው ነው? እንግዲህ አሁን ብሩክ ይመጣል። በልቻለው ሆዴ በልቻለው ሆዴ፣ እና የሌሎችን በቀል እሱ ላይ እየተወጣ ነው። አረ፣ መቷል። እኔ አይደለሁም ከሱ ጋር ነው የምንቀለቀሉት። በዚህ ሙቀት ምናምን በእንክብካቤ አዙረት ነው። በነገራችን ላይ በጣም እየተንከባከበኝ ነው። ከአንተ ይሻላል ማለት ከአንተ የተሻለ እየተንከባከበኝ ነው። አታወዳድሪኝ እኮ ነው የሰው ልጅ። እና ምን ዛሬ ውሳኔ ውስጥ ገብተናል ወይ? ኦልሬዲ አይደለ? በእርግጠኝነት አዎ፣ ካወራ ነው አንጻ እንግዲህ ቀንም ሙሉ ጊዜ ሰጥቼ ካንተ ጋር ነው ያልኩት እና ብዙ ነገሮችን ሀሳብህን ሼር አድርገኸኛል። እያወራህ ነበረ እንዴ? ብሩኬንም እንደውም አንደኛ ይሄን ሀሳብ ልንገረው ስላልክ ነው፣ ሁለተኛ ነገር ደግሞ ከዛ በኋላ ያው ከእሷ ጋር እያወራን ነበርና፣ ላይክ እሷም ደስ የሚል ፐርሰናሊቲ ነው እና ባሳለፍነው ነገር ደግሞ ሞር ክሎዝ ለነበርን እንግዲህ ጊዜ እዚህ በነበርንበት ጊዜ አይደለም እና ላይክ አሁን ዛሬ ነው እና ኦኬ እሱ አላወቀም። አላወቀ መሰለኝ ከኔ ጋር ተለይተሽ ነው ባለፈው የምትገናኘው። ኦኬ እሱ አላወቀም አሁን ላይ ላይክ አውሪተን። እሱ አይ የሆነ ሰዓት ወጥቼ ነበረ ከ ከነበርኩበት ሩም ወጥቼ ከሱ ጋር ተገናኝቼ ነበረና ምግብ ራበኝና ከዛ በኋላ አንተን ብል ቦታም ነው ስለማታውቅ እሱ ጋር ደወልኩለትና እንዲያመጣልኝ ነበረ እኔ። ያው መኪና ስላለው ምናምን፣ ግን ደግሞ አይ ችግር የለውም። እሺ ነው መገናኘታችሁ ለምግብ ከሆነ አሁን እያሰብን እኮ ያለ ላይክ እኔም ልነግርህ እየጠበቅን ነበር። ቅድምም ቦታ አንድ ወሰን ነው ከሆነ ላይክ ምንም እሱ። አሁን አንቺ ሰፖርት የሚያደርግሽ ሰው ትፈልጊያለሽ? ምን አተሻል እና አይ እኔ ምንም ማጣት ሳይሆን ግን የሆነ ወይስ ፈልገሽ ነው? ማንም ነገር ይሁን እዚህ መኖሩ ትፈልጊያለሽ? እዚህ እንድንኖር ሀሳብ አቅርቦልኝ፣ በዛ ላይ ፕሮዲዩሰሮችንም እያወራን ስለሆነ ብዙ አድቨርቲንግ ለመስራት አስባለች ምናምን። አዎ ላይክ ያላችሁ ነገር አንፃር የብዙ ህይወቷ ላይ ጠንቅ መሆን የለበትምና ላይክ የሆነ ማለት እኔ እኔም እሷ እህት ላይ መኖሩ ነው። እኔ እኔ አልኩ ሳይሆን ሌላ ነገር አይ እኔ ጠንቅ ሆነህብኝ ጠንቅ ሆነህብኛል። አይ እኔ እሱ ያቀረበልኝ ሀሳብ ለብዙ ስራዎች የሆነ እድል ስላለው ምናምን አንድ ለሱ ነው። ሁለተኛ ነገር ደግሞ እኮ ለስራ ነው አይደል? አዎ ለስራ ነው። እሷን ማቆየት አንደኛም ላይክ ክሎዝ ሆነናል። ላይክ ነው ነው፣ ነገር ግን ላይክ በጣም ደስ የሚል ታይም ስላሳለፍን ሰፖርት ላረጋት እንፈልጋለን። በዚህ አጋጣሚ ደግሞ ሞርባቃት ቢኒዮንስ ማለት ሞርባቃት ሆና የሚባለው ነገር አይደለ? ሶ እኔ እናንተ ያገናኘን ስራ ነው አይደለ? በስራ በኩል ነው የተገናኘነው። ጥሩ ተቀራርበን ጥሩ ጓደኛ እየሆንን ነበር አይደለ? እና ይሄ ነገር ወይ ከእሷ መጥቶ ከሆነ ንገረኝ። አንተ ፈልገህ ነው ልጅቷ እንደዛ አይነት ነገር እንድታስብ ያረካት ከሆነ ንገረኝ። እኔ እንደዛ ያልኩ አይደለም ብሩኪ አንድ እሷ ላይክ አላማ አለኝ ብላ ነው ያወራችኝ። እና እኔ ደግሞ ከማውቃቸው ሰዎች አንፃር ፕሮሞሽንም ለመስራት አውርተን ጨርሰናል አይደለ። እና ያ ነገር ሀፕን አድርጎ ላይክ ላይፍ ዋን እስክሰራ ሜቢ እዚህ መሆኑ አሪፍ ኦፖርቹኒቲ ነው ለሷም ከነሱ ጋርም ያለንን እንኩን ወሬ ስናወራ፣ ሶ እኔ አሁን እሱ ግዳይ ሰጠኝ፣ ያገኘችው ነገር ምናም ገደል ሊገባ ይችላል። እኔ እንዳመጣሽ ትመለሻለሽ። ሌላ አማርኛ ምናም አልፈልግም። ያው እንግዲህ ሰፖርት ልታረጋት ልትረዳት ነው የሚገባው። ምንም እኔ ምንም ሰፖርት ማረጋት ነገር የለም። በዚህ ወይ እንደዚህ ምታሰብ ከሆነ ብቻሽን መምጣት ትችያለሽ፣ ማለት ብቻሽን መምጣት ትችያለሽ። አሁን እኔ እዚህ ጋር ምንም መጨቃጨቅ ምናምን አልፈልግም። እኔ ገና ለገና አዲስ ነገር አገኘው ብለሽ እንደዛ ወሬ እንድትወሪ አልፈልግም። እኔንም በጥቅም እንድትቀይሪኝ አልፈልግም። ሎኒ በጥቅም አይደለም። ይሄ ያለ ፕራይቬት ነው የመናገር ምንም የማለም መብት አለ። ገብቶሻላ ለኔ እንኳን የሆነ ትንሽ እንኳን ክብር እኮ ስላለኝ ነው መጥቼ ነገርኩ። እሱ የነገረክ ምናምን ማለት ነው። ሲቀጥል እንደ ሀሳብ እንደ ሀሳብ ላቅርብለት ምናምን ነገር ስላለኝ ነው ማለት ነው። አንቺ ተስማምተሽ ማለት ነው እዚህ ልትኖሪ አልፈልግም። እንግዲህ እሷ ላይክ እኔ ላይክ ያለው ሲቹዌሽን ይሄ ነው። ገባ። አት ሊስት እኔ ሰፖርት ይፈልጋለሁ ብለን ነው ያሰብነው። እኔ ምኑን ነው ሰፖርት ማደርጋት? ምን ኑሪ ልበላት? አላማ አላት። ገባ። እኔም እኮ አለኝ አላማ ይሄን ስንት ነገር ይህን ትቼ አንተ አሁን ብዙ ማታቀው ነገር ሊኖር ይችላል ገብቶሻል አይደል? አባትህ በጣም ብዙ ነገር እኔ ያደረኩት ነገር አለ። እንደ አሁን እንዲህ አደረኩ ምናምን ሳይሆን የሆነ አልጠብቅም እንደዚህ አይነት ነገር ከማንም ገብቶሃል። አንተ የፈለከውን ነገር አድርገህ ሰው እንዲህ እንዲህ እንዲህ እንድትል እኔ አልፈልግም። አንተ ያደረከውን ነገር ሰው እንዲያውቅልኝ እኔ አልፈልግም፣ ግን ያደረኩት ነገር አለ፣ መስዋዕትነት የከፈልኩት ነገር ከአንዳንድ ዱባይ ገባሽ፣ እና የሆነ ነገር ወይ ነገር ተመሳቸልሽ በቃ አይባልም ነገር ሰፖርት፣ እኔ ሰፖርት ተዋት። ኖ ይህ እኮ የጥቅም ጉዳይ አይደለም። አንድ ሰው አሁን በጥቅም ጉዳይ ነው እየሄደች ያለችው አይደለም። ምን የተለየ ነገር አለው እዚህ? አሁን ምን ልታሰራ? ተራ ነገር እኮ ነው። አልገባ ላይፍ ላይ አንድ ተራ ነው። በጣም ተራ ነገር ነው። አሁን እያልከኝ ያለው ነገር ተራ ነገር ነው። ምን የሚከበድ ነገር አይደለም። ወይ አንቺ ጨርሰሽ መጥተሽ ምናምን ሊሆን ይችላል። ኖኔ ጨርሼ ምናምን ሳይሆን ለምን አትረዳኝም? አንደኛ እሱ ለእኔ አስቦ ነው ጥሩ ሀሳቡን ያቀርባልኝ። እሺ ለአንቺ አስቦስ ቢሆን ጥዬሽ ልሂድ እኔ? አንቺ እሱን እኔን አይደል እያወራሽ ያለሽው? ትነሳለሽ። ምን እሱ ነው ሀሳቡን ያመጣልኝ። እኔ ተስማምተሽ እኮ ነው የመጣሽው ራስ፣ ወይስ በእሱ ሽፋን ልታረጊ ፈልገሽ ነው? በእሱ ሽፋን ምናምን፣ ለምንድን ነው በእሱ ሽፋን የማደርገው እንዴ? ድሪፒ ቢኒ በቃ ሶሪ እኔ ሌላ ወሬ ምናምን ማውራት አልፈልግም። አይሆንም አሁን እኔ እንድናደር ምናምን ባታረጋኝ ደስ ይለኛል። ላይ ደግሞ እኔ አሪፍ አሁን ማረግ መደበቅ ግን ያስጠላኛል። በእዛ ላይ ደግሞ ቀረቤታችንን በቃ አሪፍ እየሆነ ነው። እኔ ነኝ የመጣሁት። በስነ ስርዓት እንደመጣችሁ ትሄጃታለሽ። ሌላ ማርኛ አልፈልግም ቢኒ አይሆንም። አሁንም ድጋሚ ክፉ ነገር መናገር አልፈልግም። ማርያምን የምረኛ

ጥሩ ነገር አፕን እያደረገ ነው ገባህ እዚህ ጋር እኔ አያገባኝም ምንም አፕን ያደርግ ጥሩ ነገር ያደርግ ምንም ያደርግ ግዴ አይሰጠኝም ሳንታሽኝ ያለ ድጋሚ እንደዚህ አይነት በጣም አከብራለሁ ወንድሜ እኔ ነው ማለት

በአጋጣሚ ነው የምትተዋወቀው። እኔ ደግሞ ከዚህ በፊት ማናቸውም መተው እንኳን እወዳታለሁ ቢሉ ተቀብያቸው ዝም ብለ ተቀብያችሁ አላቅም። አ ግን እኔ እሱ ስለተመቸኝ ነው። አንቺም ተመቸሽ ከእሱ ጋር መሆን ፈለግሽ። እንደዚህ አይነት ሀሳብም ሲያመጣልኝ ምናምን ስራ እያሰራሁት ነው። አትስከን አንቺ ደግሞ ስራ እየሰራ ነው። አረ አሻንጉሊት ነሽ አይደል እህ ማለት እኔ እናንተ ማለት ነው። ያለን ነገር እኮ በጣም ጥሩ ነው። እስከ ዛሬ በጣም ረጅም ጊዜ አብረን ሆነናል። ምናምን ለሱ በቃ እኔ ምን እንደምለህ አላውቅም፣ ግን ደግሞ የጥቅም ጉዳይ አይደብርስ እንዴ እንከባበር። እንደ ወንድ ልጅ ምን እንዳለ ጥፊ ስነ ስርዓት የኔ ሰው ፊት አሁን እሱን አቅበሬ ነው ዝም ያልኩሽ። አንተም ጋር ነው እግዚአብሔርን በስርዓቱ ያወራሁት ስለማከብር ነበር። ገብቷል አለ ሁሉ እያራኳቸው ነው ግን እኔ እሱ ተመችቶኛል። አሁን እዚህ ደግሞ በጣም ብዙ ኦፖርቱኒቲ አለው ነገር ወይ እዚህ ጋር ችግር እንዲፈጠር ካልፈለግሽ አፍሽን

አንቺ ደግሞ ሴት ልጅ ነሽ። ራስሽን ታስከብሩ ራስሽን ታመጨን ባመስከምና ምን አንድ ሚሊዮን ሴት አይደለም እና እኔ ድክም ነው ያለኝ። እንደዚህ አይነት ነገር አንዴ ወንድ ልጅ ነገር ሁሌ መጣላት አልፈልግም። ነው ሲኖርሽ ነው የሚከበረው። እንደዚህ ያላችሁ፣ ከብዙ ሰው ከምቀርበው ሰው ጋር ተጣልቻለሁ። የቀልድም ቢሉም ነገር የለም አይደለም። የፍቅር ጥያቄ ጠየቀኝ። የት ነው የሚሄደው? ወደ ቤት እዚህ ነው የሚሄደው። ምን በጣም ፕላስ ደግሞ ኦሬዲ ብዙ ነገር አሳልፈናል። አንተ እሱ የኛ ጉዳይ ነው። እኔ እራሱ አልጠይቃትም ብላኛለች። ለእሱ ስሜት የለኝም ሰው በቃ። እኔ ፊውቸሪቲዬን እዚህ ነው የማየው፣ ገባህ? እዚህ ኦፖርቹኒቲ አላት፣ እየከፈለገች ትመጣለች ትመጣለች እኮ አሁን፣ እንደዚህ ምናምን ካንተ ጋር ነው መናናቅም ማውራትም አልፈልግም። ገብቶሃል? አላ ከፈለገሽ፣ እኔ እንደ ወንድም ነው ማውራ እንደ ወንድም በቃ ነው። ለዛ ነው ቢያንስ አብረን በልተናል ጠጥተናል። ግን አትሊስት እሱ የፈለገችው ነገር ነው። በመሐላችን ደግሞ ሆኖም ቢሆን ያደረከው የሰው ልጅን ለምን ገባ ላይ

ሰብእስ ና ልሰውለአብረን ጠራንህ። አክብረን ከጠራንህ የእሷን ፍላጎት እንዳለ ሆኖ መረዳት መቻል አለብህ። ገባህ? በቃ አድርጓል። ከምታስበው ነገር በላይ ሄዳለች።

በቃ እሱ አዲስ ሕይወት መኖር ትፈልጋለች ነው ማለት። በቃ ነው፣ በክብር ሂጂ። ቤተሰቦች ይላል። ፕራንክ ተደርጓል። ሊያለቅስ እኮ ነው እኮ ልጅ። ቆይ በእናትህ ተረጋጋ፣ ምንም ነው ሶስታችን ሆነን አውርተንበት አስበንበት ነው አንተን ፕራንክ ያደረግንህ። እና አታስብ ምንም ነገር የለም። የነበረን ስለነበረ uhm ባይዘይ ቢያንስ ስድስት ጊዜ ይሆናል ሰባት ጊዜ ሳቄ እየመጣ ነበር። እኔ ራሱ ሳቄ እየመጣ እና እንደ ያቅብኝ ብዬ በቃ ከመኮሳተር ጋር ያክሽኖቹ ምናምን ያረግ ነበር ቤተሰብ። ለማንኛውም የነበረን ነገር ይሄን ይመስል ነበረ።